እንግዲህ አቶ ደረጀና ሰላም ልጃቸውን ዛሬ ለናታን ድረዋል። እጅግ በጣም ደስ ብሏቸዋል። ናታን አሁን እንግዲህ የራሱ የሚለውን ሰው ስላገኘ ከምንም በላይ ደስተኛ ነው። ሌላው ዳጣን እስከ ዛሬ ቤተሰቦቿን ባለማገኘቷ ያሳለፈችው ጊዜ ቢጸጽታትም ግን አሁን ከምንም በላይ ከማንም ደስተኛ እንደሆነች ለሞገስ ነገረችው። በሰርጓ ላይ እንዲገኝ በክብር የተጠራው ሞገስ ነው። ምክንያቱም ከቤተሰቦች ጋር ሊያገናኘኝ የቻለው ምርጡና አንደኛው ወንድሜ እሱ ነው በማለትም በመጀመሪያ ደረጃ የካርድ ጥሬ የተሰጠው ለሞገስ ነው። ሞገስ አሁን በጣም ደስ ብሎታል። እንኳንም ረድቻት ቤተሰቦቿ እንድታገኝ አደረግኩኝ በማለትም ደስተኛ ነው። አቶ ደረጀ ዳጣን ለናታን በመስጠቱና በመዳሩ እጅግ ከምንም በላይ ደስ ብሎታል። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዳጣን ቀጣይ ፓርቲ ይዘመተናል። ትናንትና እንደተመለከት ነው። ዳጣንና እንዲሁም ናታን አንድ ጋር ሆነው በሚወያዩበት ወይም ደግሞ ስለ ፍቅር በሚዋሩበት ሰዓት አቶ ደረጀ ዘው ብሎ በመግባት ያየውን ነገር ማመን እንዳቃተው ነበረ። ሁለቱንም ፍላጎት ሲጠይቃቸው ሁለቱም በጣም እንደሚዋደዱና ወደፊት አብሮ መሆን እንዳለባቸው ለአቶ ደረጀ ነገሩት። አቶ ደረጀም ታዲያ ምን ጊዜ መውሰድ ያስፈልጋል፣ ስለዚህ አንተና እሷ የምትፈላለጉ ከሆነ እኔ እናንተን ደግሼ ለመዳር ዝግጁ ነኝ በማለትም ነገራቸው። ይህን ጊዜ ዳጣን እንዴት አባቴ፣ በአንድ ቅጽበት እኔ ትቆጣኛለሁ ወይም ደግሞ በፍጹም አይሆንም ብለህ ሌላ ነገር ታስባለሁ ብዬ እየጠበቅኩኝ፣ እንዲሁም ደግሞ እኛን እንደዚህ ሆነን በማየት በጣም ትናደዳለህ ትናደድብኛለሁ ብዬ በስጋት ላይ እየሆንኩ እያለ አንተ እንዴት እንደዚህ ልትቻል ካለችው ሁሉ ጊዜም የምፈልገው የአንቺን ደስታ ነው። በጎዳና ያሳለፍሽውን ጊዜና ስቃይ ልክስሽ እፈልጋለሁ። ዳጣዬ አንቺ ብቻ የሚያስደስተሽን ነገር አድርግ እንጂ እኔ ላንቺ ከጎንሽ ሆኜ የሚያስደስተሽን ነገር እንድታገኝ ላለመርዳት ወደኋላ የምለው ነገር የለም፣ በማለትም መለሰላት። እንግዳውስ እንደዛ ታልክኝ። አመሰግናለሁ። እናም እኔና ናታን አንድ ጋ ሆነን አንተ ደግሞ አግዘኸኝ የራሴን ሕይወት እየኖርኩኝ እናቴን ብፈልግ ይበልጥብኛል አለችው። እሺ፣ ምንም ችግር የለም። አሁን ወደ ሰርጋችሁ ትኩረት አድርገን እንደግስ በማለትም ሰርጉን ቃል በገባላቸው መሰረት አቶ ደረጀ ደግሶ ድሯቸዋል። ዛሬ ሌላው እንግዲህ ሰላም በእርግጥ የናታን አድናቂ ናት። ምክንያቱም ጠንካራና አስተዋይ እንዲሁም ደግሞ መጽሐፍ የሚያነብ ብዙ ነገሮችን የሚያውቅ መሆኑን ታውቃለችናም ዳጣ የሱ ሚስት በመሆኗ እጅግ በጣም ደስ ብሏታል። ዳጣና ሰላም ያው እናትና ልጅ መሆናቸው ባይተዋወቁም ግን አሁን ላይ ሰላም ከምንም በላይ ደስተኛ ናት። እንዳጣ ሰላም እናቷ መሆኗን ነው እንጂ የማታውቀው። ሰላም ደግሞ የዳጣ እናት መሆኗን ራሷ ታውቃለች። አቶ ደረጅ ይህም በማድረጉ የተናደዱት ወይዘሮ ማርታና እንዲሁም አብጌል በጣም ተበሳጭተውበት አንተ ሁል ጊዜም የእኛን ሕይወት እንደበጠበትክ ነው፣ አለች አብጌል። እኔ ብዙ ደረጃ ታደርሰኛለህ ብዙ ነገር ታደርግልኛለህ እያልኩ ሳስብ ጭራሽ የምወደው ልጅ ከጓዳና አንጥተህ ያስገባሃትን ልጅ ድረኸው አረፍክ። አንተ ክፉና መጥፎ አባት ነህ። የልጅህን ፍላጎት ትተህ ተጎዳና ያገኘሃትን ሴት ድርዬ ፍላጎት ማሟላትህ እጅግ በጣም ያሳዝናል አዝኝ ባለው አለችው ወይዘሮ ማርታም ታናደደችበት ምን አድርግ ነው የምትልኝ ሁለቱ ልጆች በጣም ይፈላለጋሉ ስለዚህ ይቺ ልጅ ደግሞ የምትፈልገውን ሰው አጌታ የራሷን ህይወት መምራቷ ምንድን ነው ክፋቱ አለ ወይዘሮ ማርታ አየህ አታስብም የምልህ ለዚህ ነው ናታንን የእኔ ልጅ ታፈቅረዋለች እናም የራሷ ለማድረግ ብዙ ጥረት አድርጋለች። ከዳጣን ጋር የምትጣላው አብጌል በምን ምክንያት ይመስልሃል? ሀላት እኔም በምን ምክንያት እንደሆነ ምን አውቃለሁ? ወይ ቀድማቸኋል። አስረዳችሁኝ፣ ምንድን ነው የተፈጠረው? ሲልም እዩልክ፣ አብጌል ናታንን ትወደዋለች። እሱስ በእርግጥ እሱ እሷን አልተረዳትም። እናም እናታዳ አታስገድደው፣ የምትረዳውን የሚወዳትን አግቷ ገባ ምንድን ነው ችግሩ? አስገድዳ ልታገባው አትችልም። ሲላትም እንደሱ አይደለም፣ በጊዜ ሂደት ይግባቡ ነበር። አለመግባባት እንጂ ጥላች አልነበረም ከሱ ጋር የነበረው አንተ ግን ተጎዳና፣ ለመጣት ልጅ ይሄው፣ አሳልፈ ሰጠ ልጅ። አንድ ነገር ብትሆን በአንተ ምክንያት መሆኑን እንዳትረሳ አለችው። አረ ማርታን፣ ምን እየሆንሽ ነው አላት። ይሄው እንኳ ያለሁት ነገር ይሄው ከዋራ የመጣ አይና ወጣ በገዛ ቤቴ የልጅን ፍቅረኛ ቀማቸው አለች። እሱ ፈልጎ እንጂ እሷ ፈልጋ አይደለም። ስለዚህ አንድ ሴት ልጅ የሚፈልጋትን ወንድ ካገኘች ደግሞ ጊዜ መውሰድ የለባትም። ይህንን ስላሰብኩ ነው። እናንተ ይሄኛውን እውነተኛውን መቼ ተናገራችሁ? ደብቃችሁ እርስ በርሳችሁ ስትንሸካሸኩ! ከኋላ የመጣ አይነወጣ የምትሏት ለአጣ አደረገቻችሁ። ለሰው ልጅ ዋናው ነገር ግልጽነት ነው። እንዳጣ በህይወቷ ግልጽ ናት። አብየል ደግሞ ድብቅና በጣም አስቸጋሪ ልጅ ናት። ስለዚህ ግልጽ ስለሆነች ውበቷ ከአብጌል በልጦ አይደለም። የዳጣ ግን ደግሞ ግልጽ ናት። ስለዚህ ግልጽ ስለሆነች አገባት አላት ማርታም አይህ ወንድ ልጅ ግጭ ጠንካራ በቃ ለቤቷ የምትሮጥ ሴት አይወድም። እውነቱን ልንገረህ፣ የሚወደው ግን ምን እንደው ታውቃለ? የምታታልለዋን፣ ዱርዬዋን በቃ የውሸተወዳአለው እያለች የምትኖርለትን ነው። ስለዚህ ዳጣንም እንደዛ ናታአለችው። የነዳጣን በፍጹም እንደዛ አይደለችም ሲላትም እንደዛ ስለሆነችለትን የወደዳት በማለት ማርታን እንግዲህ መናገር ያለባትን ነገር ተናገረች። አሁን ደረጀ በቃ ልጅቷን ተዋት፣ የራሷን ሕይወት ትኑር። በቃ ተፈላለጉ ተጋቡ፣ በቃ አለቀ። እናንተ እንደዚህ መሆን ምንም የሚያመጣው የሚጨምረው የሚቀንሰው ነገር የለም፣ የሆነ ሆኗል በማለትም እንግዲህ መለሰላቸው። በዳጣም ሰርግ ከምንም በላይ ደስተኛ ሆኖ የመጣው ሞገስ እንኳንም ከዳጣ ጎን ሆኜ አባቷን እንድታገኝ አደረኳት እስከ ዛሬ ቤተሰብ እንደሌላት ባይተዋርነት እየተሰማት ነበረ አሁን ደግሞ ለእኔ ኩራት ሆኖብኛል የእውነት በጣም ደስ ብሎኛል ዳጣዬ አላት ዳጣም ሞቂ የኔ ወንድም በጣም ነው ማመሰግነው እውነት ምን ማለት እንዳለብኝ አላቅም አለችው እሱም ችግር የለውም ይገባኛል። ዋናው ነገር ያንቺ ደስታ ነው የሚያስፈልገው እንኳን ደስ አለሽ፣ በማለትም እንግዲህ መለሰላት። ሌላው አብጌል አሁን ራሴን ከዚቻ ለማጠፍ አለውኝ፣ ግን ደግሞ ብቻዬን አይደለም፣ ዳጣንን ይዤ ነው የምጠፋው፣ በማለትም እየጎራች ትገኛለች። በሰርጓ ሰዓት አሁን አብጌል የዳጣን ፕሮግራም ለማበላሸት አቅዳ ተነሳች። እናም ከእናቷ ጋር ተመካክራ፣ በእርግጥ እናትየዋ ታይ እያለቻትም ልትሰማት አልቻለችም ነበር በሰዓቱ። እናም ሰላም ግን የዳጣ የልጇ ሰርግ እንድበላሽ ወይም ደግሞ እንድትከፋ ስላልፈለገች የመጨረሻ ውሳኔ ወሰነች። ሁሉንም ነገር ትታ አዊጌልን መከታተል ጀመረች። አዊጌልን ስትከታተል አዊጌል ዳጣ ሰርግ ላይ የመጠጥ ምጠጣበት ላይ የሆነ ነገር አድርጋ ዳጣን ፕሮግራሟን ለማሰረዝ ነበረ። ግን ደግሞ ሰላም እየተከታተለች ምን እያደረግሽ ነው? የሰይጣን ስራ የምትሰሪው ለምንድን ነው? በቃ ሆነ ወይ? መጀመሪያ እንደ ሰው ማሳመን ያለብሽን ነገር አላሳመንሽ፣ አሁን አብጌልና ዳጣ ጋር መጣላትሽ ምን አስፈለገ? ናታንና አብጌል ናታንና ዳጣንን መለያየታት ቼ በፍጹም ወዋከሽን ታያቸው የራሳቸውን ሕይወት ይኑሩበት በማለት ሰላም ለመነቻት። አንቺ አሽቃባጭ አንቺ ራስሽ ባለፈ ለምንድን ነው ምጠይኝ ብዬ ስጠይቅሽ ዳጣንን ስለምንድን ነው የተለየ ስሜት ተሰምቶሽ የምትወጃ ብዬ ስጠይቅሽ የመለሽልኝ መልስ እሷ መጥፎ አይደለችም አልጠላሽም ብለሽ ነበር። አይሽ የሆነ ምክንያት አለሽ። አንችማ ስትላት እኔ ምክንያት ምንም የለኝም ግን ደግሞ ለሁላችሁም አንድ ነኝ በማለትም መለሰች። መጥፎ ስራ መተባበር ደስ አይለኝም። አንቺ ግን ሁልጊዜ ስራሽ ሁሉ በመጥፎ ነው። ሰዎችን መጥፎ ለማሰራት ነው የምትፈልገው አለቻት። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮ እስከመጨረሻው ትክት